በስመ አብ ሜንሽን የማያደርገኝ የለም። ቪዲዮ የማይልክልኝ የለም። በእውነት ነው የምልሽ። በተለይ ቲክቶክ ላይ ያሉ ፋኖች በጣም ፅጌ፣ ተበላሽ ፅጌ ምናምን ምናምን ፅጌ ሳይሆን የተበላሽ ዳኒ ዳኒው በጣም ምን እኔ መሰለ ማጣቱ አምልሽ እዚህ ዩኒሽ መጣሽ ማን ይቻላል ሰውየው ሰውየው ያው እድለኛ ነው ስልሽ ከኔ ጋር አብሮ በመሆን አብሮ በመስራቱ ምናምን። አሁን ከዚህም በኋላ ራሱ ቀጣይ ምን እንደማረግ ግራ ገብቶኛል። መክንያቱም የሆነ ተቆራፋፍድናል አይነት ነገር እና ተመልሶ አብሮ የመሆኑ ነገር ምናምን ይከብዳል። ሰው ነበር ብላ በጣም በእልህ የተሞሉ ነገሮች ነበር። ምናልባት የነገር ተፅዕኖ ፈጥሮባቸው እኔ በፍጹም እኔ እያስብኩ አልነበረ። ምናልባት እሱ አስቦ ሊሆን ይችላል። አሁን ደንፉ አለ አይደለ? ወንድ ልጅ ነው አስቤ፣ እህቴ ስሚኝ ይጠቅምሻል፣ አንተም ስማኝ ይጠቅምሃል። ልክ በ20 አመቷት አገባና ልጅ ለመውለድ 10 15 አመት ይፈጅባታል። አንደኛዋ ደግሞ በ30 አመቷት አገባና ልክ በአንድ ዓመቱ በልጅ ትንበሸበሻለች። አንደኛዋ በ22 ዓመቷ ትዳር ትመሰርትና እጅግ በጣም የጭቅጭቅና ያለማረ ትዳር ይኖራታል። አንደኛዋ በ35 አመቷት አገባና ያማረ ትዳር ይሰጣታል። አንደኛው በ22 አመቱ ይመረቅና ስራ ለማግኘት ከ5 እስከ 10 አመት ይንከራተታል። ሌላኛው እድለኛ በ30 አመቱ ይመረቅና ልክ በአንድ ሳምንቱ ስራ ያገኛል። አልፎም ተርፎ በአንድ ዓመት ውስጥ የአንድ መስሪያ ቤት ሥራ አስኪያጅ ሊሆን ይችላል። ይህ ሕይወት ነው። የማንንም ስኬት እያየህ የአንተን ጉድለት አትመልከተው። አንተ ጊዜህን ብቻ ተከተል። ማንም አልቀደመህም፣ ከማንምም አልዘገየህም። የጊዜ ዳኛ እግዚአብሔር ነው። መንገድህን ሁሉ ለእሱ አሳልፈ ስጥ እንጂ እሱ የፈለገውን ነገር በፈለግከው ሰዓት ይሰጠሃል። ራሳችሁን ከሰዎች ጋር አታወዳድሩ። ሰላም እንግዲህ እዚህ ምድር ላይ ስትኖር መበደል መበዳደል ያለ ነው። ምንም አዲስ ነገር አይደለም። ግን የበደሉህን እና ደግሞ ጨለማ ውስጥ እንድትሆን ያደረጉህን ሰዎች መልሰ ግን ሕይወት ውስጥ ማምጣት ማለት አሁን ተሽሎኛል፣ የቀረ ነገር ደግሞ አለና ኑና ውሰዱ፣ ጨርሱኝ፣ አጥፉኝ እንደማለት ነው። በሕይወታችሁ ከልባችሁ ያወጣችኋቸውን ሰዎች ደግማችሁ አታስገቧቸው። መግባት የለባቸው። አንድ ቅጠል ከዛፍ ላይ ተበጥሶ መሬት ሲነካ እጣ ፈንታው መድረቅ ነው። አንድም ሰው ከልባችሁ ደግሞ ሲወጣ እጣ ፈንታው መሆን ያለበት ዘላለም መረሳት ነው። አለበለዚያ እመኑኝ። መጥተው አንድ ነገር ልንገር፣ የአበሻ ሴት ከወደደች ማለት ነው አንተ ታመህ፣ ሐኪም ቤት ወስዳህ ሐኪም ቤት አስመርምራ የሚያስፈልገው ልብ ነው ከተባለች፣ ልቧን አውልቃ ትሰጣለች። የሚያስፈልገው ኩላሊት ነው ከተባለች፣ ኩላሊቷን አውልቃ ትሰጣለች። ን የሚያስፈልገው ያንቺ ጨንጓራ ነው ብትባል ጨንጓራዋን አውታ ትሰጣለች። ነገር ግን መዳን የሚችለው ሌላ ተደራቢ ሚስት ሲያገባ ነው ከተባለች እዛው አናትህን ብላ ደግሞ ወደዚች ዓለም ላትመለስ ትጨርሳለች እንጂ አትፈቅድልን። ማለቴ ልንገርህ ይሄ ሴቶች በዚህ በዚህ በጣም ነው። የአንዳንድ ሴቶች ችግር ጓደኞቻቸውና ጎረቤቶቻቸው ስላገቡ ብቻ ያላመኑበትን፣ ያላሰቡትን ያላቀዱትን ትዳር ይዛሉ። ዕድሜ ልካቸውን ሲረበሹ ይኖራሉ። እህቴ ማንም ሕይወትሽን አይኖርልሽም። ጓደኞችሽ አይደሉም። ለምን ዓለም አያገባም። ያላመንሽበት ሰው እስካልመጣ ድረስ ተገፍተሽ ምንም አይነት ትዳር ውስጥ እንዳትገቢ። ወይኔ አባባል፣ ወይኔ አባባል አምላክ ድረስ ሳላሰውን የተናገርኩት አና የዚህላ ወርቄ ከናን እኮ አገባ እንዴ? አንቺ ልጅ የምን ጋብቻ ነው የምታወሪ? ሆ ያማታል እንዴ? እና ታዲያ ለምን ሰው ሁሉ እንኳን ደስ አለት፣ እንኳን ደስ አለት ይልካል? የኔ እናት እሱማ ቲክቶክ ላይ ሶስት መቶ ሺህ ቤተሰብ ወይም ደግሞ ሶስት መቶ ሺህ ተከታይ ስላፈራ ነው እንጂ አግብቶት አይደለም። ወይኔ ጉዴ! እንደዛ ነው እንዴ? እና ሶስት መቶ ሺህ ብርቅ ነው? እንኳን ሶስት መቶ ሺ አንድ ሚሊዮን ነው ራሱ ያንስበታል እሱ። በእውነት አራንቺ ልጅ ተመስገን በይ። እሱ ራሱ እግዚአብሔር ይጠብቀለት። አበሻኮነን ምን ሆነሻል? አስበሻል። ያውም ስለ ፍቅር ስለ አንድነት ስለ መንፈሳዊ ብቻ እያስተላለፈ ይሄን ሁሉ ተከታይ ማግኘቱ እጅግ በጣም አስደንቆኛል። ለማንኛውም ከናንዬ እንኳን ደስ ያለህ። በጣም ነው የክህደት አስቀያሚው ነገር። ምን ጊዜ ከጠላትህ አይደለም የሚመጣው ከወዳጅ፣ ካበላኸው፣ ካበጣኸው፣ እግሩን ካጠብከው፣ በትህትና ዝቅ ካልክለት፣ ከታዘዝከው ከልብህ በንጹህ ልብ ከወደድከው ሰው ነው ክህደት የሚመጣ። ይሄ ነው ክህደትን እጅግ በጣም አስገራሚ የሚያደርገው። ከሴት ልጅ የበለጠ ከተሰበረ የማይጠገነው የወንድ ልጅ ልብ ነው። ሴት ልጅ በጣም ጥሩ አድርጎ የሚንከባከባት ሰው ካገኘች ልቧ ሊጠገን ይችላል። የወንድ ልጅ ልብ በቀላሉ አይሰበርም አንዴ ከተሰበረ